አሰላሙ አለይኩም ወረህመቱላሂ ወበረከቱ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ አልሀምዱሊላህ ሰላም ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። ዛሬ እንግዲህ ያው አረፋ ኢድል ልንሰግድ ወዲህ ሀረም እየሄድን ነው። ማሻአላ ተባረካላ፣ በጣም ደስ የሚል ነው ላችኋለሁኝ። እንግዲህ አሳያችኋለሁ፣ ተከታተሉ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ላይክ አድርጉ። እንዲሁም ደግሞ ነባር ቤተሰቦች ሸር ላይክ እያደረጋችሁ አበረታቱኝ ማለት ነው። ያው እንግዲህ እኔ አይቼ እናንተ ስለምን ይቀርባችኋል ብዬ ላሳያችሁ ነው ማለት ነው። ማሻአላ እያላችሁ እንግዲህ ተከታተሉ ማለት ነው። አሳያችኋለሁ፣ ዞር ዞር እያረኩኝ እናንተ እንግዲህ ላይክ፣ ሸር አድርጉ ማለት ነው። ይህን ይመስላል እንግዲህ። ማሻአላ ማሻአላ በጣም የሚያምር ነው፣ ደስ ይላላችኋለሁኝ። እንደምታዩት እንግዲህ ያው ፈታ እያሉ ነው ወደፊት የሚሄዱትም እና እየቀረኩ አሳያችኋለሁ ማለት ነው። እንግዲህ ማሻአላ ማሻአላ በጣም ደስ ይላል። በነገራችን ላይ ሰግደን እየተመለስን ነው ማለት ነው። እና ሰግደን እየተመለስ ነው ያው ስናሄድ እንኳ ዛህማ ነበረ። አልቀረኩም። አሁን ነው እንግዲህ ስመለስ የቀረጥኩላችሁ ማለት ነው። እና ሰብስክራይብ አድርጉ፣ ላይክም አትርሱ። ማሻአላ ማሻአላ እያላችሁ እንግዲህ እንደምታዩት ሀረም ይሄን ይመስላል ማለት ነው። ያው አሁንስ እየተመለሰ ስለሆነ ብዙም ዛህማ የለውም። ስንገባ እንኳ ያው ትንሽ ዛሃማ ነበረ። አሁን ብዙም አይደለም ማለትቻለሁ ውድ ቤተሰቦች እና ላይክ ሼር እያረጋችሁ አበረታቱኝ ማለት ነው። አይከፈልበትም። ሰብስክራይብ ያረጋችሁ ደግሞ ሰብስክራይብ አድርጉ። እንዲህ ዞር ዞር እያረኳሳያችኋለሁ ማሻአላ ማሻአላ ብያለሁኝ እና ይሄን ይመስላል እንግዲህ እንደምታዩት በጣም ደስ የሚል ነው። ወዲህም ዘወር አድርጌ ያሳያችኋለሁ። ዋው ማሻአላ ማሻአላ ብያለሁ። ይሄን ይመስላል እንግዲህ እንደምታዩት ደስ ይላል ማለት ነው። ገና ነኝ። እና ይሄን ይመስላል። አፍሽሩ አይዟችሁ እየገባችሁ ላይክ ሸር አድርጉ አበረታቱኝ አይከፈልበትም። ላይክ እያደረጋችሁ ውጡ ማለት ነው። ምንም ሌላ የሚደረግ የለውም። አስተያየት ደግሞ በኮሜንት ያው ኮሜንት እየጣፋችሁ ነህን ይመስላል